እኮ የእነሱን ማደግ የሚፈልገው በፎቶቸው ሲሆን የነሱን እድገታቸው የምትፈልጉ ከሆነ ቻናላቸውን ፖስት ያደርጉ ምንም መጣ ምንም ሄደ ማለት ነው። ግን እናንተ አስመሳይ ናቸው ለእይተና ለፎሎ ለላይክ ምን እንዳለ በቅ እሱ ጋር ነው የምትሮጡት። ሁሉሽ እንተዋወቃለን። ምድር ላይ ሶስት መላጣ ያለችላ እንደምናተሰብስበ ሞጣ ላይ ሞጣ ቦታ ነበር መውሰድ

ሱሱ ተብዬዋ ማለት ነው። እኔ አላወቅኩም ነበር ለካስ

ባንዴ ምንድነው ምንድነው? ይኸውልሽ ጃኒዬ ማለት ነው፣ እኔ ለካ ዛሬ ምን እንደተፈጠረ አላውቅም። ልጅቷን አስገቡልኝ፣ ፈልጋታለሁ። ባለፈው የሃይሚዬን ፕሮፋይል ያደረግሽው ሰው እሱን ለመጠየቅ ነው። እኔ ግባ ፈልጋታለሁ፣ እኛ አልኳቸው። ለካ ዛሬ ደግሞ ሌላ ኩሽታ፣ ሌላ ትኩሳት ተፈጥሯል ለካ። ከዛ እንልሽ ዙዝዬ ወሎየዋ ቤት ነበሩ። ገብቼ ልጅቷን ላወራ ለካስ ሌላ ነገር አለ። እና ማለት ነው እሷን ልጅ አሁንም ቢሆን ፈልጋታለሁ፣ አልለቃትም። የምሬን ነው። ማለዋ በወጣውበት ያስቀርቁስነገቀነገማለትነሱሱ የምትባለው ማለትነው ብሩክ እራሱ የምዘጋቀቆለች ታውቃለች። ድንጋዮች ቲጂ ብሩክ ማለት ነው። ከዚ ው ቤቷን ገብታች ቼክ አድርገ ኔ ውሸተኛ ሊሆን ማለት ነው። እሷ ከዚህ በፊት እሷ ዜሮ ፎሎ ሲኖራት እሷን ቤት ሽርሽር አድርገች ያኔ ደግሞ እሷ በኖርማል ነበር የቡሩኬን ፎርፋል ያስቀመጠችው ማለት ነው። ግን ቶሎ ብላ ሄዳ ቡሩኬን ፎርፋል ዘቅዝቃ መጣች። ከዛ ቡሩኬ መዘግዘግ ጀመረች። ግን አውቀው ተመካክረው ያደረጉት ነገር ነው። ሀይሚን ለማዘገዘግ ና ሀይሚን ለማሰደብ ማለት ነው። ዳኒ ደግሞ ማለት ነው የሰው ልጅ ለምን አንድ፣ ቆይ ቆይ፣ ዙዙ አንዴ ምን? እውነት እግዚአብሔርን በእናቷ ትምላለች፣ በወጦበት ያስቀረኝ እኔ ወላሂ ምናምን። የሰው ልጅ ለራሱ ክብር አይኖርም፣ ለሃይማኖቱ ክብር አይኖርም። እግዚአብሔርን ምን አይነት ሰው እንትና ፋፊ ለካስ አውቃ ይዛታለች ከነ ሙሉ መረጃ ማለት ነው። ከታሽ ደግሞ ኮሜንት ላይ አዎ አንቺ ነሽ፣ አዎ አንቺ ነሽ ይሏታል። እኔ ምንም አውቀው ነገር የለም ወላ ምናምን ምናምን። አረ በፈጣሪ ስም እግዚአብሔር ይገልጡ ወላ ጦስ ይውሰዱ ደሞራችሁም። ግን እኔ ይቅርታ አርጉልኝና ማለት ነው እግዚአብሔርም ስምንቼ እጄ አንቺ ወላ የምትባይ እንደ አይደል የማለችው ምን አለ አይበልጥም? እንደ እናቷ እኮ ከው ችግር የለውም። በእናቷት ያለሽ እንደ በፈጣሪ እንኳን አረ ያን ማለችን ጠይቅኝ። እንደ እኔ ከታች ሆኜ እየሰማሁት ነበር። እኔ ደግሞ ፈልጊያት ነበር፣ ለካስ የዛሬውን ወሬ ሳላውቅ የባለፈው እንድጠይቃት። ችግርሽ ምንድን ነው? አንቺ ችግርሽ ምንድን ነው ብዬሽ ልጠይቃት ነበረ። ጋስት ትግባ ምናምን ያልኳቸው፣ ለካ ዛሬ ተያይዘው አሉ በሌላ አንትም ማለት ነው። ተመካክሮ በውስጥ ግሩፕ ፈጥሮ የሚሰሩት ስራ እግዚአብሔር አምላክ የእጃቸውን ይከፍላል። እንዶ በአንድ አንድ ልጅ ላይ በዚህ ልክ እግዚአብሔር አምላክ እ ሚዲያ ላይ ወጥታ ተናግራ አታውቅ፣ ክፉ ነገር ካፏ አይወጣ። እንዶ ምኗ ነው የሚጠላው? እግዚአብሔርን እሷን የሚጠላ ሰው እኔን ቢጠላኝ ምን አለበት? የምር ምኗ ይጠላልስ? ከንግግሯ፣ ከስራዋ፣ ከቁጡብነቷ እንጃ። ብቻ አላቅም። እግዚአብሔርን አላቅም። እንደ ሰሞኑ ያመጡት ኩሽታ አልሰማሽም? ስንት ነገር እየተወረን እግዚአብሔርን ያስጠላል። እኔ ደግነቱ ማለት ነው አሰማቸውም። ደስ የሚለኝ ነገር እግዚአብሔር አምላክ እንዶ ዘመኗን ይባርካት። እኔ ሌላ ምንም አይደለም፣ አሰማቸውም ረግጣ እያለፈች ሰዎቻቸው ነው እነዚህን፣ ማለት ነው። ረግጣ እያለን ፎቶቻቸው፣ የአንዳንዶቻቸው ፎቶ አይተሻል? ምንስጥ ውስጥ ያላቸው ሰዎች ፈጣሪያችን እየፈራችሁ ሃይሚ የምትዘቀዘቀበት ቦታ ለምንድን ነው ነው ሜሽን የምታደርጉት? በጣም ነው እሷን ሜሽን ያደርጋሉ።

አንድ ነገር ደግሞ እዚ ጋር ሊንገራችሁ፣ አርባ ሰው አላችሁ ማለት ነው። ሱዙ ባለፈው ገብተን አውርተን አለለ በቋንቋችን ለሚገባ ሰው የምታወሪው አደለ። እቺ ልጅ አይገባትም አትረደም፣ ለተማረ ለሚያገነዝብ ሰው ነገሮችን ለሚያቅሰው ነው ተናግረሽ ማስረዳት የምትችው። እሷ ቤት አትግቡ በፈጠራችሁ ለማስረዳት የምትሆን አይነት ልጅ የለችም። በቃ ያለምንም ምክንያት ነው እንዲህ ያደረጋች ያለችው። ሶ በእኛ ቋንቋ ስታወራ እኔ ሰምቻታለሁ። እኔ በዚህ ከቀጠር ሱሱ የምትታረጠቂያለሽ ያ ናዚ ተብዬው ማለት ነው። በዚህ ከቀጠር ሽማ በአንድ ወር ባልሞላ ጊዜ መቶ ሺ ትገቢያለሽ። እግዚአብሔር ምስክሬ እንደዛ ብሎ እያወራት ነበረ። እውነት በዚህ ልክ የማገኘው ነገር እግዚአብሔር እኔ እንጃ ይስጠኝ የምር። በእንደዚህ አይነት በሰው ልጅ ላይ ክፋት እንትን እያልኩኝ የማገኘው ገንዘብ የማገኘው ብር የማገኘው እይታ ፎዶር ይቅርብኝ የምር እናንተ እዚህ አርባ አንድ ሰው አላች ታብታብ አርጎ የልጅቷ ታብታብ አርጎ ታምታም አይደለም፣ ኮፕሊንግ አለ ታተባሩ ኮፕሊንግ እያረጋቸው እውሩ እዚህ ምናምን ነው ምናምን ነበር። አሁን ግን ስድስት ሺህ ምናምን አስገብቷታል። እነማን ናቸው? የኛ ልጆች ገብቶ ፎሎ ያረጓታል። ቁጭ ብሎ ያዳምጣሉ። ደግሞ እይታ እንዲጨምርላት ማለት ነው

በሳቅ ነው ቁጥርነት በሳቅ ነው ቁ እንደዛ አይነት እብዳና ዴ ሞልቷል። በቃ ሞልቷል። ገና ይወጣል ይወጣል። እኔ እግዚአብሔርን በዚህ ልክ አልጠበኳቸውም። ለካስ በእኛ ውስጥም እንዲህ አይነት እግዚአብሔር እኔ እንጃ ብቻ አላውቅም። አንቺ እንዴት እንደማለች እግዚአብሔርን ጆሮሽን ይዘሽ ትወጪያለሽ። እንዴት ከእናቴ ይለየኝ፣ እኔ ሀገሬ አያስገበኝ በወጣውበት አስቀረኝ። ው ዩዘር ነበርሽ አይደለ ነበርሽ እኔ ከስት ላይ ከሱ አጠገብ ሁኜ ስሜታዊ ሆኜ ሌላ ነገር ከማውራ ብዬ ከምበጠብጣቸው ብዬ ከታች ሁኜ እንትን ሚውታ አድርገሽ ሆኜ ስሉኝ፣ አይ እኔ እዚህ ከሆንኩኝ እንትን ጥሩ ነገር አይፈጠርም ብዬ ከታች ሆኜ እያዳመጥኳቸው ነበር። አንቺ የሰው ልጅ በዚህ ልክ ይሚላል። አረማኔ ናት። አታም አረማሰጋበት የምታደርጋቸው ነገር በጣም ነው የሚያስጠላው። እሱን ለመጠየቅ ነበር ለካ። ዛሬ ሌላ ነገር እንዲህ ሜንሺን እየተደራረጉ ምናምን ምናምን ምናምን ነገር እሷ፣ አይ ብዬሽ ምንም ነገር አይጎልባትም። እንኳን ይሄ በጣም ትንሽ ነገር ነው። ብዙ ነገር አልፋ የመጠች ያለ እድሜዋ የበሰለች ብዙ ነገር የምታግርጅ ናት። እንኳን እሷን፣ ሁሉንም ታስተምራለች። እኔ በበኩሌ ከእሷ ብዙ ነገር ተምሬያለሁ። ሶ ለማያውቋት፣ እኔ ምን አገባኝ፣ ዝም በሏቸው። ምክንያቱም ለካስ ለሃይማኖታቸው ለራሳቸው ለቤተሰቦቻቸው ክብር የሌላቸው ናቸው። ከእነሱ ጋር እኛ ምን አታገለ። አረ ከንደነዚህ ሰው አላ ይጠብቀን፣ ከንደነዚህ ሰው ፈጣሪ ደግሞ ለይላየ ማለት ነው። አንድ ነገር ማውራት የሚፈልገው እውነት የሁሉም የእጅ እጁን ያገኛል። ምክንያቱም ያለ ምንም ምክንያት ነው እንዲህ እየሆኑ ያሉት አደለም። እግዚአብሔር ደግሞ በምክንያት የሆነ ነገር ያደርጋቸዋል። እኔ ምን አገባኝ? እኔ እውነት እኔ ከእውነት ጎን ነኝ መቼ ቢሆን ማለት ነው። የምር በጣም ያስጠላል። በጣም ነው የሚያሳዝነው። እግዚአብሔርን በጣም ነው የሚያሳዝነው። ስንት ይነሳዋል። ሚዲያ ላይ ራሳቸው ወጣ አያስቡም ወይ ለቤተሰብ ክብር ሲናቃለ እግዚአብሔርን ለፕሮፋይል አንቺ ለፈጣሪያቸው ለሃይማኖታቸው እንዲህ በተናገረችበት እኮ እኛ ህይወት በጣም ቄስባት ነች እኮ ምን ያህል ጊዜ እንደምንኖር አናቅም። እውነቴን ነው ምላችሁ እግዚአብሔርን ለየትኛውም ነገር ሪስፔክት ሊኖረን ይገባል። ምክንያቱም ምን ያህል ጊዜ እንደምንኖር አናቅም። ዛሬን አሁን በዚህ ሰ ከዚህ ደቂቃ በኋላ ምን እንደሚፈጠር አናቅም። ሞት እያለ ክፋት ግን ለምን በሰው ህይወት ላይ ያለምንም ጥፋት እንዲህ ሚዲያ ላይ ወጥቶ የማይሆን ነገር መናገር እግዚአብሔርን አሁን በተናገርናት አንደባት ብንቆለፍ፣ እሺ ምን እግዚአብሔር እኮ ሁሉን ቻይ ነው። ምን እንደሚፈጠር አናውቅም። ከደቂቃዎች በኋላ ማለት ነው። አሁን ስለዚህ ሴኮንድ ነው ብዙ ነገር ላውቅ የምችለው። ለምን እግዚአብሔርም እኔ ብቻ አይዶን ነው። እኔ እንጃ ሰው ምን አይነት አይምሮ እንዳለ አላውቅም። እኔ እንጃ ብቻ አላውቅም። ፈጣሪ ሊቦና ይስጣቸው። ያለ ምንም ምክንያት በቃ እንዲህ እኔ እንጃ። ኧረ በስመ አብ እኔ እንጃ አላውቅም። ግን በዚህ አጋጣሚ ደግሞ ከእውነት ጎን ሆናችሁ ውሸትን ለሚታጋልጡት ለጨረቃ ፋሚሊ እህቶች እግዚአብሔር አምላክ ዘመናችን ይባርግ። ነገር የሚፈልገው ነገር ይሄ ነው፣ የምር ነው። ምክንያቱም መጥፎ ነገር ከመሀላችን እንዲወጣ እኛ በቡራና በሃይሚ መሀል እንኳን ከውጭ እንኳን በእኛ ውስጥ ክር እና ከውጭ ሌላ ጠላት ሲገባ እንዴት ነው ምንሆነው? አብጠልጥለናቸው ማለት ነው የምር መጥፎ ነገር ነው እንትን የምንልባቸው። አሁን እርስ ምርስ ጠላት ሆነናል። እኛ በእኛ ጠላት ሆነናል። ምንም ጠላሁን እኮ ሰባት ቦታ ተከፋፍለናል። አታይም? እን ቻናላችን እራሱ እንደ ቻናላችን እራሱን መመልከት ትችላለች። የሀይሚ የራሷ የሆነ የቡሩክ የራሱ የሆነ በቃ እንዲህ ተፈናቅሎ ወጡ። እግዚአብሔርን እኛ መሀል ላይ ቀራል ለእነሱ መ የጠቀማቸው ለነሱ ጉዳት ጉዳት ሃይሚ አልጠቀማቸውም እኮ አለመማር ነው በቃ ቢሆነ አለ አይደለ አለማሰባቸው ነው። ምን ታደርጊያለሽ? ግን በጣም ነው ማዝ ነው የምር እግዚአብሔርን አስመሳይ አንሆን ጥሩ እየቀኑ ነው ከልጆቹ ጋር እየቀኑ ቅናት ነው። እኔ አላቅም ቲክቶክ ላይ ማጥቶ ቅና እዛ ጋ ማለት ዩቱብ ላይ ሄዶም የሚጽፉት ነገር እነዚ ናቸው። አሽቄዎች ናስፎናቸሁ ሲጀመር ዩቱብ ላይ ሄዶ የሚያውሩት እንዳለ ውላሽ ሁሉንም አላልኩም፣ ግን ደግሞ አንዳንድ የብሩክን ፎቶ የለጠፉት ብቻ ናቸው ዩቱብ ላይ ሄዶ የሚሳደቡት፣ እንጂ የሃይሚን ፎቶ ያደረጉት አይሳደቡም በተአምር ማለት ነው። የምሬን ነው። ጌታን አንድ ቀን ማለት ቲጂ የቡራን ፕሮፋይል አድርጋ ዩቱብ ላይ ለቡሩከ አንድ ልጅቷ የጻፈች ኮምት ስክሪንሾት አድርጌ አለ ቤት አኔ አስቀምጫለው። እናንተ አሁን የሃይሚ ፎቶ አድርጎ ነው የሚሳደቡት ሰዎቹ። አንድ ነገር ልንገራጭ በጣም የታዘብኩት ነገር አለ ወላሂ ላዚም ሲሚኝ አንድ ነገር ማለት ነው ሲሚኝ አንድ ልጅ ንቃብስት ናት ወረበልን ላ እንደዚህ ነገር ሙስሊም አይጠበቅም ከዛ ምን አደረገች ብሩኬ ገስት የሚገቡበት ቀን አንተ ነው የብሩኬን ፎርፋል ብቻን አስቀምታ ገስት ገብታ ታወራለች ማለት ነው ወረበልን ከዛ ትወጣለችና ፎርፋላን ትቀይራለች ንቃብስት ሆኗ ወላሂ ሙስሊሞች እዚያ ያላችሁ ወላሂ በሳቅት ይሞታላችሁ። ቡር ሙስሊም ሆነ ንቃብስታ ለብሳ ከብሩኬ ጋር ፎቶዋን አቀና ብራ እኔ በጣም አሰለስና ሰለችኝ። ወይኔ ሌላ ወላሂ ቀይራ ብሩኬ ከወጣ በኋላ የራሰን ትለቃለች። ንቃብ ሆና አስቶፍርላች። እኛእነት አበድ ለምን ንቃብ ይለብሳለሁ? እንደዚህ ከሆነ እንደዚህ የሚያደርጉ ልጆች ልጆቹ ወዴስ እንዳያጡ እንዲያጡ እንዲበታተኑ እንደዛ ሊፈልገው ነው። የልጆችን ርቀት እንደዚህ የሚያደርገው ወዴት በጣም የሚያስጠላው ይቅርታ አድርጉልኝ እና እንጃ ብቻ አላት። እኔ ያላ ለመበታተና እንደዚህ የሚያደርጉት ልጆች ወደንስ እናውረከ ተባለ ማለት ነው። መጀመሪያ ማንች ሃይሚን ብቻዋን ነው ወይስ ብሩክን ነበር የሚቆርጡት? ብሩክን ለብቻ ቆርጦ ቆርጦ ሲያመጡ የነበሩት እነሱ አንቺ መጀመሪያ የብሩክ ነው የጀመሩት፣ ግን አሁን የባሱት እኛ ልጆች ናቸው። የሃይሚ ፎርፋድ ብቻ የሚያስቀምጡት ባሳቸው በቃ። ለምን ምን ያርጓንቺ? ብዙ ቴሚን ቲጂ ማለት ነው። ወረበልን ጥሩ አይደለም። ቲሂሊ ጥሩ አይደለም። እንደዚህ እየሆናችሁ እየተገናባጡ ነው፣ ሁሉም እያሽቃበጡ ነው። ይሄ ማሽቃበጥ እኮ ጥሩ አይደለም። እሱ እንደሆነ እኔም ሆናለሁ፣ እሱ እንደሆነ እኔም ሆናለሁ። ይሄ ጥሩ ነው አይደለም ጥሩ ጥሩ አይደለም። ህሊ እያስለግኝ ደግሞ ስሜታዊ ያስደርጋል እኛ ሁለታቸውንም በአንድ አይነት አለ የምንወዳቸው የምናያቸው፣ ግን ደግሞ ስዬ ማለት ነው እግዚአብሔርም ስሜታዊ ያደርጋል በጣም የሆነ ሀይሚ የበታች ሆነ እሱ የበላይ ሆነ እሱ የበታች ሆነ ሀይሚ የበላይ የሆነ አሁን እንደዛ